ስሜ ሜላት ገብረሃና እባላለሁ። ብዙ ሰው በቹዬ የሚያገኛል። ቬሎ፣ የሙሽራ ቀሚስ ፐርሰናል ነው። ለሴት ልጅ ከእሷ ጋር የሚመች ምቾቷን፣ ኮንፈርቷን የሚጠብቅ መሆን አለበት። በፋሽን ዲዛይኑ እኛ ሀገር ገና በጣም ብዙ ይቀረዋል። ማቴሪያል የለም፣ የሰው አይል በደንብ አይገኝም፣ ጥሩ ጥሩ ትምህርት ቤቶች የሉም። የራስህን ስራ ስትሰራ የአንተ ፓሽን ነው፣ የአንተ ድሪም ነው፣ የአንተ ቪዥን ነው። ስለዚህ በቃ የት መድረስ እንዳለብህ ታውቃለህ። ጎል አለ ሴት ታደርጋለህ። የተወልጅ ያደግኩት እዚሁ አዲስ አበባ ነው። እንግሊዝ ኤምባሲ አካባቢ ነው የተወለድኩት። ያደግኩት ግማሽ ወንጅ ሜንዛ ነው። ከዛ በኋላ ሴምሴ አካባቢ ነው ሞሮፍ ብዙ አመት የሚኖርኩት። የተማርኩት ኮከብ ጽባ ትምህርት ቤት ነው። አስተዳደጊ ብዙ ነን፣ ስድስት ነን፣ አራት ሴት አምስት ሴት አንድ ወንድ ነን እና ከአራት ሴቶች ጋር ነው ያደግኩት። እና በቃ የእንትን በጣም ሞቅ ያለ ቤተሰብ ውስጥ ነው ያደግኩት በብዙ ሰው ተከብቤ። ኢቨን ቤተሰቦቼ ተጨማሪ ሌሎችም ሌሎችም ሰዎች አብረውን ይኖሩ ስለነበር ትልቅ ሰፊ ፋሚሊ ውስጥ ነው ያደግኩት። መጀመሪያ ያው ኮሌጅ የተማርኩት አካውንቲንግ ነው። ከዛ በኋላ ባንክ ነበር የገባሁት ጁኒየር ሆኜ የመጀመሪያ ስራዬን የጀመርኩት ባንክ ውስጥ ነው። ይህኛው ስራ በጣም ፓሽን የነበር ወድጄ የምሰራው ስራ ነው። ያኛውንም እጠላዋለሁ ማለት ሳይሆን ይሄኛው በጣም ሞር የምወደው ስራ ስለነበረ እኩል ነበር ማስኬደው የተወሰነ አመታት። አንድ ላይ ነበር የምሰራው ያንንም ይሄንንም። ግን በጣም ቻሌንጂንግ ሆነ፣ ምክንያቱም ሁለቱም ፎከስ የሚጠይቁ ፊልዶች ስለሆኑ ይሄኛውን ደግሞ ሞር ወደውና ወደፊትም ወደፊት ማስበው ኬሪዬን በዚኛው ስለነበረ ወደዚኛው ሽፍት አደረግኩኝ። አሁን ሙሉ ለሙሉ ፋሽን ዲዛይኑ ላይ ነው። ቹዬን እንዴት ነው የከፈትኩት? መጀመሪያ ፋሽን የነበረ ፋሽን ዲዛይን ከዛ ተማርኩኝ። ትምህርት ቤት ሆኜ ለጓደኞቼ ቤት ላሉ ልጆች ምናምን ሰራ ነበረ። እንደዛ እየሰራው ያለ ዲማንዱን ሳየው በጣም ከፍተኛ ስለነበረ በዛን ሰዓት ብዙ ሰው ሊጠቀኝ ስለነበረ እንድሰራለት እዚህ መክፈት እንዳለብኝ የራሴ የሆነ ነገር ቢኖረኝ ሞር ሊያድግ እንደሚችል ስለገባኝ ለዛ ነው። ወደ ቬሎ ስራ አንድ እንድገባ ያነሳሰኝ ከራሴ ኤክስፒሪንስ ነው ማለት እኔ አሁን ሳገባ ገዝቼ ነው ቬሎ ያገባሁት እና ኪራይ ስሄድ የምፈልጋቸው አይነት ቬሎዎች አልነበሩም እና እዚህ ሀገር ቢሰራ ብዬ አስብ ነበር በሀሳብ ደረጃ ማለት ነው ከዛ ግን ከስተመሮች ሲመጡ ምናምን ሳያቸው ብዙ ሰው የሚለብሰውም ልብስ ምናምን ሳየው ቬሎ የሙሽራ ቀሚስ ከፐርሰናሊቲ ጋር እያያዛል። ምክንያቱም ብዙ ጊዜ እኔ አሁን ከስተመሮችን ሳያቸው የሚመርጡት ቬሎ ከነሱ ፐርሰናሊቲ ጋር የተቀራረበ ነገር ነው እና አንዳንዴ ገበያ ላይ ስላገኘኸው ብቻ አይደለም፣ ፐርሰናል ነው። ለሴት ልጅ ሙሽራ ቀሚሷ ማለት በቃ በጣም ፐርሰናል ነው ለእሷ እና ስለዚህ ከእሷ ጋር የሚመች፣ ምቾቷን፣ ኮንፈርቷን የሚጠብቅ መሆን አለበት እና ብዙ ጊዜ ሰው ገበያ ላይ ኪራይ ስለሆነ በኛ ሀገር፣ የተለመደው ኪራይ በሚፈልግበት ጊዜ ያንን አያገኝም። የሚፈልገውን ስታንዳርድ ሚታ አያደርግለትም። ስለዚህ ሁሌ ቻሌንጅ ነው ትክክለኛውን ቀሚስ ማግኘት። ግን ማሰራት ብሎ ሲታሰብ የምትፈልገውን ከራሳቸው ፐርሰናሊቲ ጋር የሚሄድ የሚፈልጉትን የሚፈልጉት ዲዛይን፣ የሚፈልጉት ጨርቅ፣ የሚፈልጉት ማቴሪያል ተደርጎ ስለሚሰራ ለብዙ ሰው ይገልጽላቸዋል ብዬ አስባለሁ። ሮል ሞዴል የምላቸው አክቹዋሊ አሁን በህይወት የሉም። አምሳለ ብራይዳል የሆነ ጊዜ ነው ከብዙ አመት በፊት ኢንስታግራም ላይ ስኮር ሳደርግ አምሳ ለብራይዳል የሚላየው እና በጣም ገረመኛለት ያ አበሻ አልመሰለኝም፣ መጀመሪያ እና በደንብ ጉግል ሳደርግ አበሻ ዲዛይነር ናቸው ውጭ ሀገር አሜሪካ ነገር ትልቅ ዋን ኦፍ ቤስት የሚባሉ ዲዛይነሮች አንዳቸው አንደኛዋ አምሳ ለብራይዳል ናቸው፣ እና በጣም ሪስፔክት አለኝ እነሳቸው ትልቁ ቻሌንጅ የነበረው ይሄንን ቢዝነስ ስንጀምር ኮቪድ ነበር መጀመሪያ። ኮቪድ ልክ እኛ ጥር ከፍተን መጋቢት ነው የገባው ኮቪድ። እና በቃ ኦልሞስት ስድስት ወር የሚያክል ነገር ስራ አልሰራንም። ከዛ በኋላ ነው ትንሽ ሰርቫይቭ እያደረገ ሲመጣ ነው እየተዋወቅን የመጣ ነው ወደ ስራው ማለት ነው። እና አንዱ ቻሌንጅ እሱ ነው። ሁለተኛ ቻሌንጅ ኢንጀነራል በፋሽን ዲዛይኑ እኛ ሀገር ገና በጣም ብዙ ይቀረዋል። ማቴሪያል የለም፣ የሰው ኃይል በደንብ አይገኝም፣ ጥሩ ጥሩ ትምህርት ቤቶች የሉም። ማለት ይሄ በውጭ ሀገር በዲግሪ በማስተርስ ደረጃ ነው ያለው፣ እኛ ሀገር በሰርቲፊኬት እና ዲፕሎማ ሌቭል ነው ያለው ፋሽን ዲዛይን። አሁን አንዳንድ ትምህርት ቤቶች እየመጡ ነው እንጂ በብዛት የሰው ኃይል ማግኘት ጥራት ያለው የሰው ኃይል ማግኘት እና ማቴሪያል ማግኘት ቻሌንጅ። መጀመሪያ ጊዜ የሰራሁት ለጓደኛ ነው፣ ለሰርጓ፣ ለብራይዳል ሻወር የእኛንም የጓደኞቿንና የእሷን ልብስ መጀመሪያ የሰራሁት እሱ ነው። ከዛ በኋላ ደግሞ በሙሽራ ቀሚስ ደረጃ ደግሞ ለእህቴ ነበር የሰራሁት የመጀመሪያው ሙሽራ ቀሚስ ምላሻቸው በጣም ቆንጆ ነበር፣ ደስተኞች ነበሩ። እና እንድቀጥልም እንድሰራውም በስራው ላይ እንድገፋ የሚያደርገኝ የሰው ሪያክሽን ነው። እኛ የምንሰራው ሁሉንም አይነት ልብስ ነው። ለሰርግ የሙሽራ ቀሚስ እንሰራለን። ከሙሽራ ከጋብቻ በፊት ያለውን የብራይዳል ሻወር ከዛ በኋላ ደግሞ መልስ ልብሶች ይኖራሉ፣ ቢጃማዎች ምናምን አሉ ማለት ከሰርግ ጋር ተያይዘው ብዙ አይነት የሚመጡ ልብሶች አሉ እና ከተገባ በኋላ ለራት ልብስ፣ ለፕሮግራም፣ ለተለያየ ኦኬዥን የሚሆኑ ልብሶች ለእናትና ልጅ፣ ለልደት ለብዙ አይነት በቃ ማንኛውም ሰው የሚፈልገውን የትኛውም ኢቨንት ቢኖርበት ለየትኛውም አይነት ኢቨንት የሚሆን ልብስ ነው የምንሰራው። እኛም የምንሰራቸው ፕሮዳክቶች በጣም ጥራቱን ሚት እንዲያደርግ እንፈልጋለን። ምክንያቱም ሰው ከኪራይስ ስለሆነ የሚመጣው የተሻለ ነገር ፈልጎ ነው የሚመጣው እና ኦልሞስት አብዛኞቹን ፕሮዳክቶቻችንም የምናገኛቸው ከውጭ ነው የምናስመጣቸው። እዚያ ጋር በብዛት ቤሎ የሚሰራበት ማቴሪያል የለም እንዳለ ማለት ይቻላል። ከውጭ ነው የሚገቡት እና ሰው የሚፈልገውን ስታንዳርድ ሚት እንዲያደርግ በተቻለ መጠን ጥሩ ኳሊቲ ያለው ጨርቆች፣ ጥሩ ኳሊቲ ያላቸው አክሰሰሪዎች የሚለቸው ላይ ያው ብዙ ጌጣጌጦች ስላሉት ቤሎ ጌጣጌጦች እናደርግበታለን። እነዛ እነዛ ነገሮች ሁሉም ኦልሞስት ሀንድረድ ፐርሰንት በሚባል ደረጃ እዚህ አይገኙ፣ ከውጭ ነው የምናስመጣቸው። ያው እኛን ተመራጭ የሚያደርገን ጥራት ያለው ልብስ እና በሚፈልጉት ዲዛይን በሚፈልጉት ማቴሪያል ማቅረባችን ነው። የቬሎ ወጪ ያን ያክል ውድ አይደለም። አሁን በተለይ በተለይ በዚህ ጊዜ የቬሎ ወጪ ከሌሎች ሰርግ ወጪዎች አንጻር አሁን ያለው የቬሎ ወጪ ብዙም ንጥር አይደለም፣ ኤክስፐንስ የሚባል አይደለም። ከዚህ በፊት የምንሰራው ያው ወርድ ኦፍ ማውዝ ነው። ሰው ለሰው እየነገረ ነበር በብዛት ከስተመሮች የምናገኘው አሁን ግን በሶሻል ሚዲያ ላይ በደንብ አክቲቭ ሆነን እየሰራን እንገኛለን። ኦልሞስት ኢትዮጵያ ውስጥ አክቲቭ በሆኑት ሶሻል ሚዲያ ፕላትፎርሞች ሁሉ አለን። በኢንስታግራም፣ ፌስቡክ፣ ቲክቶክ በሁሉም አለን እና በደንብ እየሰራን ነው ያለን። ሁሉም የምንሰራቸው ልብሶች ሚሞሪያ አላቸው፣ ምክንያቱም እኛ ጋር አንድ ሰው ሲመጣ ከመጀመሪያ ኮንሰልቴሽን ይኖረዋል። እንትንተም አማክረን ናይስ ዲዛይን እንደሚፈልግ ምናምን ረጅም ሰዓት ተነጋግረን ነው የምንወስነው። ከዛ በኋላ ደግሞ መተው ሁለት ፊቲንግ ይኖራቸዋል። አንዳንዴ ሶስት የሚሆንበት ጊዜ አለ። ስለዚህ በጣም ነው አታችመንት የሚኖረን ከከስተምሮቻችን ጋር። ስለዚህ የየ ሁሉም የየራሱ የሆነ ሚሞሪ ያለው ግን ማስታወሰው አሁን በቅርብ የሰራሁት ልብስ አለ ረጅም ጊዜ ነው የፈጀውም እና ውበት ማለት ብዙ ሀንድ ሜድ ነው። በእጅ የሚሰሩ ነገሮች በጣም ነበሩት እና እሱን በጣም ነው የምወደው። እሱ ማይ ፌቨሬት። ያው ፋሽን ያድጋል። ስለዚህ በየጊዜው የተለያየ ትሬንዶች ተመልሶ እየመጣ ይመስለኛል። አሁን አሉ የተወሰኑ፣ አሁን ያሉ ሙሽራ ቀሚሶች ትልልቅ ተጎታችም ያላቸው አሉ። ትላልቅ ልብሶች ነበሩ በፊት የተለመዱት፣ አሁንም እየመጡ ነው ግን ቀለል ያሉ ደግሞ ያን ያክል ክብደት የሌላቸው ኢዝሊ ማኔጀብል የሆኑ ልብሶችም አሉ። እና በብዛት እኛ የምንሰራቸው ቀለል ያሉትን ነው። ብዙ ሰው የሚፈልገው ቀለል ያለ በቃ ሰርግ ላይም ጭፈራ ላይም ምናምን ሲሆን በቀላሉ ሙቭ ማድረግ እንዲችል የሚያደርግ አይነት ልብሶች ናቸው የሚመረጡት አሁን ላይ። ፕላስ ሳይዝ ትላልቅ ሳይዝ ያላቸው ሙሽሮች በጣም ይቸገራሉ ልብስ ለማግኘት። አንዳንዴ ሳይዝ ብቻ ሳይሆን አንዳንድ ሰው አንዳንድ ነገሩን የማይወደዋል። ለምሳሌ እጁ ወፍራም የሆነ ሰው እጁን የሚሸፍን ነገር ይፈልጋል። ወይ አንዳንድ አሉ እንደዚህ እንከናቸው ብለን የምናስባቸው ሴቶች በተለይ እንከናቸው ብለን የምናስባቸው ነገሮች እንዲሸፈኑ እንፈልጋለን እና ይሄ ሳይዝም አንዱ ማተር የሚያደርግ ነገር ነው። ምክንያቱም ኪራይ ላይ ስታንዳርድ የሆነ ሳይዝ ብቻ ነው የሚመጣው፣ ግን የሚሰራ ሲሆን ትላልቅ ሳይዝ ያላቸው ቁመትም፣ አንዳንዴ ቁመትም ቻሌንጅ ነው። አንድ ጓደኛ በጣም ረጅም ናትና ቁመትም ለካ ኢሹ ነው አልኩኝ አይመስለኝም ነበርና ቁመትም ኢቭን በጣም ረጃጅም ሰዎች አሉ፣ ከስታንዳርዱ የሚበልጡ። ውፍረትም በጣም ከስታንዳርድ ከሚመጥበው ማለት እኛ ሀገር ብዙ አብዛኛ ሆኑ ካለው ሳይዝ የበለጠ ሳይዝ ያላቸው ሰዎች በጣም ነው የሚቸገሩት። እና እንደዛ ያሉ ሰዎችን አንድም ለመርዳት ነው ይሄ የሚጠቅመው፣ ከስተም ማድረግ የሚጠቅመው ለሱ ነው። ሰዎች ሙሽራ ቀሚሳቸው ሚሞሪ ነው። በቃ ትልቅ ማስታወሻ ነው። እና ብዙ ጊዜ እኔ ሰዎች ቀለል ያለ ቬሎ እንዲመርጡ እንትላቸዋለሁ ምክንያቱም ስቶርም ለማድረግ ብዙ ዓመት እንዲቀመጥላቸው ከልጅ ወደ ልጅ ልጅ ሁሉ ይተላለፋል። አሁን ውጭ ሀገር የተለመደ ነው የእናትን ቬሎ ሞዲፋይ አስደርጎ መልበስ የአያትን ቬሎ ሞዲፋይ አስደርጎ መልበስ የተለመደ ነገር ነው እኛ ሀገር ወደ ዛ ትሬን መምጣቱ አይቀርም። አንዳንዴ አያለው አበሻ ቀሚሶች ቆይተው የእናቴ የለበሰችው አበሻ ቀሚስ ተብሎ ከብዙ ዓመት በኋላ ሲለበስ እና እንደሱ አይነት በዓል ማለት እኔ አሁን የእናቴ አበሻ ቀሚስ ኖሮ ብለብሰው በጣም ትልቅ ሚኒንግ አለው ለሁሉም ሰው ይመስለኛል። እና ያንን ትሬንድ እንዲመጣ ነው ት የሚለው ኢኮኖሚካሊም ያን ያክል በጣም ከባድ የሚባል ወጪ አይደለም የቬሎ ወጪ። እኛ ብዙ ጊዜ ከስተመሮቻችን ቀጥረው በአንዶር ካንዶር ያነሰ ጊዜ አንቀበልም። ካንዶርን እስከ ሁለት ወር ባለው ጊዜ ውስጥ ነው የምንቀበለው፣ ሙሽራ ቀሚስ ሲሆን፣ ሌሎች አይነት ቀሚሶች ሲሆኑ አስር ቀን ነው ሚኒመም የምንቀበለው። የሰርግ ወቅት እንጀነራል በጣም አሁን እንትን በጣም ቢዚ ነው መሆነው፣ ምንም በቃ ሶሻል ላይፍ አይኖረኝም። ጠዋት ለሊት መግባት ሊኖር ይችላል። ማታ በብዛት አመሻለሁ። አምን፣ እና በጣም ቢዚ ነው፣ ሄክቲክ ነው ለኔ የሰርግ ጊዜያቶች። ብዙ ጊዜም ሳይሆን እንዳልከው የሰርግ ወቅቶች ላይ ምናምን ሲሆን፣ አንዳንዴ በጣም ስራ ሲበዛ ማታም ይዤ መጥቼ አድሬ የምሰራባቸው ጊዜዎቶች አሉ። ያው ብዙ ጊዜም አይደለም ቤት ይዤ አልመጣም። ድሮም ቢሮ በምሰራበት ጊዜ ቤት የቢሮውን ነገር ይዤ መምጣት አላስለመድኩም። ከሀገር ውስጥ የምንጠቀመው የተወሰኑ ከውስጥ የሚገቡ እንደ ገበር ያሉ ማቴሪያሎች ናቸው። ሌሎችም ግን እንደ ፈርጥና ጨርቆች ዋና ዋና ጨርቆች፣ ፈርጦች፣ ፐርሎች ላዩ ላይ የሚደረጉ ጌጣጌጦች በሙሉ ውጭ ያሉ ቬንደሮች አሉ ከነሱ ነው የምናመጣው። ያው ፋሽን አርት ስለሆነ ሞር ጭንቅላት ውስጥ ማሰላሰል ይፈልጋል። አዲስ ዲዛይን ሲሆን በተለይ የተለመደ እና ማለት ኦልሬዲ ዲዛይኑ ያለ ነገር ሲሆን በቀላሉ ቶሎ ይሰራል ግን አዲስ አይነት ክሬት መደረግ ያለበት ዲዛይን ከሆነ ጊዜ ወስደህ ማሰላሰል ይጠይቃል። አዲስ ዲዛይን ለመስራት አይምሮውን አረጋግተህ ጸጥ ያለ የተረጋጋ አይምሮ ይፈልጋል። የሀገራችን ምርት የመጠቀም ባህሉ የከስተመሩ አሁን እያደገ ነው። ምክንያቱም ጥራት ያለው ነገር እየቀረበለት ሲመጣ ሰው ወደዚህኛው እያዘነበለ ይመጣል። ብዙ ሰው ወደ ማርኬቱ ለመግባት የሚፈራው የሀገር ውስጥ ምርት አክሰፕት ይደረጋሉ የሚለው ነው። ግን አሁን ላይ ሰው እንደውም በዲዛይነር አሰርቶ መልበስ በጣም ፕራውድ እያደረገ ደስ ብሎት የሚያደርገው ነገር ሆኗል አሁን ሰው ተቀጥሮ ሲሰራ ብዙ ጊዜ ቻሌንጅ የሚሆነው በቃ ራሱ የሚፈልገውን ነገር አይደለም። እዛ የሰውን ድሪም ነው የሚኖረው፣ ወይ ደግሞ የተቀጠረበትን ድርጅት ዓላማ ለማስፈጸም ነው የሚለው የሚሄደው። ግን የራስህን ስራ ስትሰራ የአንተ ፓሽን ነው፣ የአንተ ድሪም ነው፣ የአንተ ቪዥን ነው። ስለዚህ በቃም የት መድረስ እንዳለብህ ታውቀዋለህ። ጎል አለ፣ ሴት ታደርጋለህ። እና ሁልጊዜ የራስ ስራ ሲሰራ በጣም ቻሌንጅ አለው፣ ከባድ ነው፣ ሁሉ ነገር አንተ ላይ ነው። ግን ሪዋርድም ያደርጋል። የራስ ስራ ጉዳቱም ጥቅሙም በአንተ እጅ ነው የሚሆነው። እና በደንብ ፎከስ አድርገህ የራስህን ስራ ስትሰራ ሰክሰስ በጣም ቶሎ የሚመጣ ነገር ይሆናል። አዲስ የቢዝነስ አይዲያ ይዞ የሚመጣ ሰው እኛ ገር ትልቅ ኦፖርቹኒቲ አለ። በተለይ አዲስ ያልተለመደ ነገር ሲሆን ግን የራሱ የሆነ ቻሌንጆች አሉት እና በጣም ተክተ ለመስራት ሬዲ የሆነ ሰው በደንብ እኛ ገር የራስ ስራ በጣም ሪዋርድ ያደርጋል። የራሱን ስራ ለመስራት የሚያስብ ሰው ሁሌ ጎሉን ሴት አድርጎ ፎከስ አድርጎ መስራት እንዳለበት ነው የምመክረው። ከባለቤት ጋር የተገናኘ ነው። ትምህርት ቤት ነው፣ ኮሌጅ ስንማር ነው የተገናኘ ነው። ረጅም ጊዜ ጓደኛሞች ነበርን፣ ኖርማል ጓደኛ ነበርን። ከዛ ከተወሰነ ጊዜ በኋላ በጣም ከረጅም ጊዜ በኋላ ወደ ፍቅር ተቀይሮ ስምንት ዓመት በትዳር ቆይተናል። ልጆችን የማሳደግ ኃላፊነት ቀላል አይደለም፣ ከስራ ጋር በተለይ እኔ ሶስት ስራ ነበር የነበረኝ ከአመት በፊት። ምክንያቱም ሁለት ባንክም ሰራለው የራሴን ብዝነስ፣ ከዛ ልጆች። በጣም ከባድ ነበር፣ ግን በጣም የሚያግዝ አጋር ስለነበረኝ ባለቤቴ፣ በጣም ልወጣዎች እያለው እንጂ ትንሽ ቻሌንጂንግ ነው። ግን ቻሌንጂም ቢሆን ደግሞ አስደሳች ነው። መጨረሻው ፍሬው አስደሳች ነው። ባለቤቴ በጣም ሰፖርቲቭ ነው። በጣም በጣም በጣም ሰፖርቲቭ ነው። እና ቤትም ሆነ በውጭው ስራ በጣም ያግዘኛል። ያው እሱ ፉልታይም ስራ ስላለው የውጭውን ብዙ ኢንቮልቭድም ባይሆን ቤት ውስጥ ግን በተለይ ልጆች ቴኬር በማድረግ ከእኔ በላይ ነው በጣም ቴኬር የሚያደርጋቸው ልጆች። ጠዋት ተነስቼ ልጆቼን ትልቁ ልጄን ወደ ትምህርት ቤት እሸኛለሁ። ትንሹን ጠዋት ማድረግ ያለብኝን ማለባበስ ማለባበሽ ከዛ ወደ ስራዬ ነው የምመጣው። በጠዋት ነው የሚመጣው ስራ በብዛት በጠዋት ነው። ጠዋት ገባለው ቢሮ ጠዋት ነው ስራዬ ነው የምጀምረው በብዛት። በቃ እስከ ስድስት ሰዓት ባለው ሰዓት ሞሮፍ ስራ ለመስራት ፕሮዳክቲቭ ሆኜ የምሰራበት ሰዓት ያን ሰዓት ነው። ባንክ በምሰራበት ጊዜ ውሎዬ ተመሳሳይ ነው ማለት ስራ ላይ ነው ማሳልፈው ግን ያው ሁለቱንም አንድ ላይ ስለነበር በፊት የምሰራው በጣም ቢዚ የሆነ ስኬጁል ነበር የነበረኝ። አሁን ግን ቶታሊ ፎከስ አድርጌ ራሴ ስራ ላይ ስለምሰራ ትንሽ ቢዚነቱ ቀንሷል። አሁን ላይ ቹዬስ ዲዛይን ከራሴ ጨምሮ ስድስት ሰራተኞች አሉት፣ ሁም ፉል ታይም ይህን ስለምሰራ ወደፊትም ማስበው ይህንን የቬሎን ስራ በጋርመንት ደረጃ በትልቅ አስ ፍቼ ለመስራት ነው የማስበው። ማመሰግነው በመጀመሪያ እግዚአብሔርን በጣም በብዙ የረዳኝን እግዚአብሔርን አመሰግናለሁ ከዛ በተረፈ ባለቤቴን በብዙ ነገር አግዞኛል ልጆቼን ቴክር በማድረግ ሁለት ስራ በምሰራበት ጊዜ በጣም ከባድ ነበር ለእኔ ብዙ ጊዜ ቤት አልገኝም ዊኬንዶችን እሰራለሁ ማታ አመሻለሁ በዛ ሁሉ ጊዜ ልጆቼን ቴክር በማድረግ በጣም ጥሩ አጋር ስላለኝ ባለቤቴን ላመሰግን ወዳለሁ። ከዛ ውጭ ጓደኞቼ በጣም ሰፖርቲቭ ነበሩ። ይህን ስራ ስጀምር ጀምሪ፣ ለምን አንት ሱቃት ከፍችም፣ ለምን አትሰሪም እያሉ ፉሻ ያደረጉኝ ጓደኞቼ እንዲሁም እህት እህቶቼ በጣም ነው የማመሰግነው።